ሚስጥራዊና አስፈሪ የሆኑት የምድራችን ሐይቆች ምድራችን በትንሹ 1.4 ሚሊዮን የሚጠጉ ሐይቆችን በውስጡ አይዛለች ብዙዎቹ ሐይቆች ለሰው ልጆች ግልጋሎትን የሚሰጡ ቢሆንም የተወሰኑት ሐይቆች ግን አስፈሪ የሆኑና በውስጣቸው ብዙ ሚስጥራትን እየተሸከሙ ናቸው ለመሆኑ እነዚህ ሚስጥራዊና በውስጣቸው አስፈሪ ነገርን የተሸከሙት ሐይቆች የትኞቹ ናቸው በዛሬው ቪዲዮ የምንመለከተው ይሆናል በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አምስተኛ ናዮስ ሌክ፣ ገዳዩ ሐይቅ በመባል ይታወቃል። የሚገኘው በአህጉራችን አፍሪካ በካሜሩን ውስጥ ውም በተባለ ቦታ ነው። አሁን ድረስ ምስጢራዊ እንደሆነ የቀጠለ ሐይቅ ነው። ሐይቁ የአንድ መንደር ሰዎችን ሙሉ በሙሉ በሚባል ደረጃ ጨርሷል። ለመሆኑ ይህ ሐይቅ በምን ምክንያት ሰዎችን ሊጨርስ ቻለ? ጊዜው እንደ አውሮፓውያኑ አቆጣጠር 1986 ነው። ኤምቤ የተባለ አንድ የጤና ባለሙያ እንደ ሁልጊዜው ናዮስ ሐይቅ አቅራቢያ ወዳለች አንድ መንደር የጤና ምክር ለመስጠት በሳይክል በመጓዝ ላይ ነበር። ታዲያ ወደ መንደሩ ሲቃረብ ሆረር የመሰለ ነገርን ማየት ጀመረ። ያውም መንገዱ በሞቱ እንስሳት ተሞልቷል። የዱር አራዊትና ወፎች ሳይቀሩ በየመንገዱ ላይ ሞተው ይታያሉ። በጣም የሚያስደነግጠው ደግሞ ወደ መንደሩ በደንብ ሲቀርብ በየቦታው ሰዎች ወድቀውና ሞተው ይመለከታል። መንደሩ በዝምታ ተውጧል። አንድም የሚተነፍስ ፍጥረት የለም። ኤምቢም በቶሎ ወደ ከተማ በመመለስ ለመንግስት ነገሩን አሳወቀ። የካሜሮን መንግስትም ምን ተከሰተ ብሎ ወታደሮችን ወደ ቦታው አንቀሳቀሰ። ቢሆንም ናዮስ ሐይቅ ያለበት ቦታ ሩቅ በመሆኑና ለመኪና የማይመች በመሆኑ ሶስት ቀናትን ፈጅቶባቸዋል። ወታደሮቹ አካባቢው ላይ ሲደርሱም ያዩት ነገር ፊልም እንጂ እውነት አልመስላላቸው። በአካባቢው ላይ ከነፍሳት ጀምሮ እስከ ሰዎች ድረስ አንድም የሚተነፍስ ፍጥረት አልነበረም። መንደሩ በዝምታ ተውጧል። ሰዎች በየመንገዱ ላይ ወድቀው ይታያሉ። የቀሩት ደግሞ በየቤታቸው ውስጥ ሞተው ይታያሉ። የካሜሮን መንግስት በነገሩ ተደናግጦ ወረርሽኝ ከሆነ በማለት ሬሳዎቹ እንዲቃጠሉና እንዲቀበሩ አደረገ። በመንደሩ ውስጥም 300 ያክል ሰዎች ራሳቸውን ቢስቱም በህይወት መገኘት ይችላሉ ነበር። ሲነቁም ምን እንደተፈጠረ ተጠየቁ። እነሱም ሌሊት ላይ ከባድ የተባለ ድምፅን ሐይቁ ውስጥ እንደሰሙና በመቀጠልም ጭስ የመሰለ ነገር እንደሸፈናቸው ከዛ በኋላም የሆነውን ነገር እንደማያውቁ ተናገሩ። ብዙዎቹ የዚህ አካባቢ ነዋሪዎችም የሚያምኑት በአካባቢው ላይ ለዘመናት በአንድ ጠንቋይ ለዚህ ባህር ላም እየታረደ ሲገበርለት ቆይቷል። ነገር ግን ጠንቋዩ ከሞተ በኋላ ግብሩን እንዳያቆሙ ለማህበረሰቦቹ ቢናገርም ህዝቡ እንደተወውና ከሞተ ከትንሽ ጊዜያት በኋላም ይህ ነገር እንደተፈጠረ። በመሆኑም ነገሩ ከአምልኮ ጋር የሚገናኝ እንደሆነ ማህበረሰቡ ያምናል። ነገር ግን የተመራማሪዎቹ ጥናት ከዚህ የተለየ ነው። የናዮስ ሐይቅ ይህ ነገር ከመፈጠሩ በፊት ቀለሙ ሰማያዊ ነበር፣ ነገር ግን በድንገት ወደ ቀይነት ተቀይሯል። በመሆኑም ሚስጥሩ ሐይቁ ላይ ይሆናል በማለት ተመራማሪዎቹ ሐይቁን ሲመራመሩት ቆይተዋል። ረጅም ጊዜን ቢፈጅባቸውም አንድ ነገር ላይ ግን መድረስ ችለው ነበር። ይኸውም ሐይቁ ያለበት ቦታ በከፍተኛ ደረጃ እሳተ ጎሞራ የሚንቀሳቀስበት ነው። ሐይቁ ደግሞ በውስጡ በእጅጉ የበዛ ካርቦን ዳይኦክሳይድን አፍኖ ይዞ ይኖር ነበር። ነገር ግን በዛች ቀን በተፈጠረ የመሬት መንቀጥቀጥ ሁሉንም የካርቦን ዳይኦክሳይድ ጋዝ ወደ አካባቢው ይለቆታል በወቅቱም የለቀቀው ካርቦን ዳይኦክሳይድ 300 ሺ ቶን እንደሆነ ይታመናል። ይህ ጋዝም አካባቢውን እንዳፈነውና ሕይወት ያላቸው ነገሮች በሙሉ እንዳይተነፍሱ እንዳደረጋቸው ያምናሉ። የውሃው ቀለም መቀየርም በወቅቱ ሲፈነዳ ከውሃ ውስጥ በወጣው ሰልፈር ዳይኦክሳይድ እንደሆነ ተመራማሪዎች ያምናሉ። ብዙዎች ግን የተመራማሪዎቹን ግኝት ሊቀበሉት አልቻሉም። በመሆኑም ሐይቁ አሁን ድረስ ምስጢራዊ እንደሆነ ቀጥሏል። እናንተስ ስለዚህ ክስተት ምን ይሰማችኋል? አራተኛ ባይካል ሌክ ይህ ሐይቅ በሀገረ ሩሲያ ሳይቤሪያ አካባቢ የሚገኝ የዓለማችን ምስጢራዊ ሐይቅ ነው። ምድር ላይ አሁን ባለው ቴክኖሎጂ መመርመር ከማይችሉ ሐይቆች መካከልም ባይካል ሐይቅ በዋነኝነት ተቀምጧል። ባይካል 31722 ስኩዌር ኪሎሜትር ስፋት ያለው ሲሆን በስፋቱም ከዓለም በሰባተኛ ደረጃ ላይ ተቀምጧል። በውስጡም 23610 ኩቢክ ኪሎ ሜትር ውሃን ይይዛል። በስፋት የሚበልጡት ሐይቆች ቢደመሩ የሚይዙት ውሃ ከባይካል አይበልጥም። ታዲያ ሐይቁ በውሃው ብዛት የበለጠበት ዋና ምክንያት ስምጠቱ ነው። ይኸውም ባይካል በአማካኝ ከ800 ሜትር የበለጠ ስምጠት አለው። የመጨረሻው የሐይቁ ስምጠት ደግሞ ከ1642 ሜትር ይበልጣል። ይህ ማለት የወታደራዊ ባህር ሰርጓጅ መርከቦች እንኳን የሐይቁ ስምጥ ቦታ ውስጥ መግባት አይችሉም። በዚህም ሐይቁን የሚመረምረው አንዳች ነገር ሊገኝ አልቻለም። ባይካል በውስጡ በዳይኖሰሮች ዘመን ጠፍተዋል ተብለው የሚታመኑ የባህር ውስጥ እንስሳትን እንደያዘ ይታመናል። ምክንያቱም የዚህ ሐይቅ ዕድሜ 25 ሚሊዮን ዓመታት እንደሆነ ተመራማሪዎቹ ያምናሉ። በአካባቢው ላይ የሚኖሩት ጥቂት ሰዎች ብቻ ሲሆኑ፣ እነሱም በተለያዩ ጊዜያት እንስሳትን በባህር ውስጥ እንደተመለከቱ ይናገራሉ። ቢሆንም ዓለም ባላት ቴክኖሎጂ መመርመር አዳጋች በመሆኑ የዓለማችን ስምጡ ሐይቅ ሚስጥሩን እንደደበቀ ተቀምጧል ብዙዎችም ባለው ስምጠት ስለሚፈሩት መዳፈር አይፈልጉም አሁን ድረስም ሚስጥርን ደብቆ ተቀምጧል ሶስተኛ ኤሎጆ የምድራችን ድንቅ ሐይቅ እና ደሴት ቦታው የሚገኘው በሀገር አርጀንቲና ፓራና በተባለ ቦታ ሲሆን ቦታው የበርካታ ተመራማሪዎችንና ጎብኚዎችን ቀልብ መሳብ የቻለ ነው። ይህንን ቦታ ተመራማሪዎች ሳይቀሩ ከኤልያኖች ጋር ወይንም ከሌላ ልም ፍጥረታት ጋር ያገናኙታል። ቦታው ክብ ሲሆን ክቡም በስነ ስርዓት እየተሰራ እና በላዩ ላይም 120 ሜትር የሚረዝም ክብ ደሴት የሚሽከረከርበት ነው። ቦታው የተገኘው በ2003 ዓመተ ምህረት ጎግል ማፕ ላይ አሰሳ ሲደረግ ሲሆን በመጀመሪያ ምስሉን ሲያዩት ትኩረት አልሰጡትም ነበር ነገር ግን ምስሉ ሲደጋገም ምን ይሆን ብለው ወደ ቦታው ሲሄዱ ይህንን ድንቅና ሚስጥራዊ ደሴት አግኝተውታል። ሐይቁ ያለበት ክብ ክብና ደሴቱ የተሰራበት ክብ አንድ አይነት የሆኑና የሚያስደንቁ ናቸው። ውሃው ላይ የተንሳፈፈው ደሴት የሐይቁን ሶስት አራተኛ ክፍል ይይዛል። በውሃው ላይም አቅጣጫ እየቀያየረ የሚንቀሳቀስ ደሴት ነው። ሳይንቲስቶቹ ከዚህ ሐይቁ ውስጥ ምን የተደበቀ ነገር ይኖር ይሆን ብለው በጥልቀት መርምረውታል። ውሃው በውስጡ በርካታ ህይወትን እየያዘ ሲሆን ሙሉ በሙሉም ንጹህ የተባለ ውሃ ነው። ታዲያ ይህንን የመሰለ ክብ ምን ሊፈጥረው ቻለ? ተመራማሪዎቹ ሁለት መላምት አላቸው። አንደኛው ሐይቁ የተፈጠረው በሌላ ዓለም ፍጥረታት መጓጓዣ ነው የሚል ሲሆን፣ የተቀሩት ደግሞ ሐይቁ የተፈጠረው በአጋጣሚ ነው የሚሉ ናቸው። እናንተስ ይህ ክብ እንዴት ሊፈጠር ይችላል ብላችሁ ታስባላችሁ? ሁለተኛ ዴድ ሌክ ወይንም ሌክ ካንዲ በመባል ይጠራል። የሚገኘው በሀገረ ካዛኪስታን ሲሆን 400 ሜትር ያክል ስፋትና 30 ሜትር ያክል ስምጠት ያለው ድንቅ ሐይቅ ነው። ሐይቁ በእጅጉ የሚያምር ቀለም ያለው ሲሆን ለመዋኘትም የሚጋብዝ ነው። ቢሆንም ብዙዎች ለመዋኘት ወደዚህ ባህር ውስጥ የገቡ ሰዎች በህይወት ሊመለሱ አልቻሉም። ምክንያቱ ምን እንደሆነ በእርግጠኝነት የማይታወቅ ሲሆን ሐይቁ ግን በውስጡ ምንም አይነት ህይወት የለውም። ነፍሳትን ጨምሮ በአቅራቢያው ላይ ያሉ ዛፎች እንኳን ደርቀው የሚታዩ ናቸው። ሐይቁ በእጅጉ ቀዝቃዛ የተባለ ሲሆን ሞቃት በተባለ ወቅት እንኳን ሐይቁ በእጅጉ የሚቀዘቅዝና መትነን የሚባል ነገር የማያውቅ ሐይቅ ነው። ዴድሌክ የተፈጠረው በ1911 በመሬት መንቀጥቀጥ ሲሆን በውስጡም ተንሳፎ የሚታዩት ዛፎች የተለየ መልክን ሰጥተውታል። በዚህ ጊዜ ዓለም ላይ ለመዋኘት ከማይመከሩ ሐይቆች መካከልም ይህ ዴድሌክ በዋነኝነት ተመዝግቧል። ብዙ ተመራማሪዎችም ሐይቁ የደበቀውን ሚስጥር ለማወቅ በምርምር ላይ ናቸው። አንደኛ ስፖትር ሌክ ወይንም ኪሉክ በመባል ይጠራል። የሚገኘው በሀገረ ካናዳ ብሪቲሽ ኮሎምቢያ አካባቢ ሲሆን 700 ሜትር ያክል ርዝማኔ ያለው ሀይቅ ነው። ባለው የተለየ ገጽታ ምክንያት የብዙዎችን ቀልብ የሚስብ ቦታ ሲሆን ሐይቁ በክረምት እንደ ሌሎቹ ሐይቆች አይነት ገጽታ ያለው ቢሆንም በበጋ ወቅት ግን ውሃው ተኗልቆ የምትመለከቱትን አይነት ገጽታ ይይዛል። ውሃው ተከፋፍሎ ወደ መቶ የሚጠጉ ኩሬዎችን ይፈጥራል። ሁሉም ኩሬዎች የራሳቸው ቀለም ያላቸው ሲሆን በዚህም የብዙዎችን ቀልብ ይስባሉ። እነዚህ ትንንሽ ጉድጓዶች የተለያየ ቀለም እንዲይዙ የሚያደርጋቸው ደግሞ ሐይቁ በውስጡ የያዛቸው የተለያዩ ኬሚካሎች ናቸው። ከነዚህ ኬሚካሎች መካከል ደግሞ ማግኔዥየም ሰልፌት፣ ካልሺየም እና ሶዲየም ይገኙበታል። እነዚህ ኬሚካሎችም ሐይቁን የተለየ መልክ እንዲኖሩ አድርገውታል። ተመራማሪዎቹ እነዚህ ትንንሽ ጉድጓዶች እንዴት ተፈጠሩ ለሚለው ግን ምንም አይነት መልስ የላቸውም። በዚህም ቦታው አሁን ድረስ ምስጢራዊ እንደሆነ ቀጥሏል።